አዲስ የገባችሁ እንደሚባለው ሰብስክራይብ አርጉ። ለብዙ ሰዎች እንዲተላለፍ የሚያስፈልገው ነገር አርጉ። ቢያንስ ሰባት ሺህ ሰው ያየው ከሆነ ሰባት ሺህ ሰው ላይክ ቢያረግ ዩቲዩብ ራሱ ወደ ብዙ ሰዎች ያሻግረዋል። ስለዚህ እዚህ አየር ላይ ያላችሁ በሙሉ አሁኑ ነው። የጸሎት ክፍል ትልቅ ጥቅም አለው። በጣም ትልቅ ጥቅም አለው። ሶስት ጥቅም አለው። አንደኛ ቤቱ እንዲቀደስ ያደርገዋል። ቤቱ እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ነው ያለው፣ መጽሐፈ ኢያሱ ላይ። እናንተ የምታመልኩትን ምረጡ፣ እኔና ቤቴ እግዚአብሔር እናመልካለን። እኔና ቤቴ ሲል እኔና ቤተሰብ፣ ሚስቴ፣ ልጆች ማለት ነው። ቤት ሲል ራሱ ሕንፃው ሳይሆን ቤተሰብ ማለት ነው። እግዚአብሔርን እንድናመልክ ይጠቅመናል። አንዴ። ሁለተኛ ነገር ደግሞ በሽታ፣ ሰላቢ፣ ምናምን ሌሎችም ኮተታ ኮተት ነገሮች እዛ ቤት ቢመጡ እንኳን የማስታገስ የማባረር መናፍስትን የመሸኘት ሰላማዊ ሆኖ ደስተኛ ሆኖ የመኖር ስራ ይሰራል ማለት ነው። ችግሮችን ያስወግዳል። ለእግዚአብሔር ከምናመልከው ጎን ለጎን ማለት ነው። በሦስተኛነት ደረጃ ላይ ደግሞ ክርስትናችን ያስጠብቃል፣ ክርስትናችን ያስጠብቃል። ለእግዚአብሔር ሁልጊዜ ተገዢዎች እንሆናለን። አንዘናጋም ሲከፋን በትላለ ችግር እንኳን ሲፈጥር ዘለው ዘሎ ገብቶ ማልቀሻ እንኳን ይሆናል፣ ሱባኤ መያዣ ይሆናል እና በጣም ትልቅ ጥቅም አለው። ጸሎት ክፍል ሰላቢ የሆነ ቃልቻ ያለበት አውሊያ ያለበት ዛር ያለበት ሰው ወይም ደግሞ የሆነ ችግር ቡዳ መንፈስ ያለበት ቤት ውስጥ በዝምድና ምክንያት ሲመጣ፣ ግራጁዌሽን ቢኖር ድግስ ቢኖር ምንም አይነት ነገር ሲኖር ከጎረቤትም ከዘመድም ብዙ አይነት ሰው ነው የሚመጣው። ቤታችሁ መጥቶ ግን ምንም ነገር ማድረግ አይችልም። ቤታችሁ የሚጠብቅ መልአክ ስላለ፣ ጸሎት ክፍል ስላለ ተጽዕኖ ይፈጥራል። መንፈስ ምንም ነገር እንዳያደርግ ይረዳዋል። ማነው ይለዋል። ያን ሰው ይዘዋል፣ ያግተዋል። እናንተን ይረዳቸዋል። የጸሎት ቤት ትልቁ ጥቅሙ ይሄ ነው። ሌላው ስለ ስልብና ትንሽ ላውራችሁ። ሰላቢ በጣም ብዙ የተሸወዱ ሰዎች አሉ። በዚህ ስልብና ቅድም እንዳብራራሁት ሰዎች እናንተን ሊጎዱ ሲፈልጉ የሚሰልቧችሁም ስልብና አለ። አጥፋበት አውድምበት የሚባል ስልብና አለ። ላየው አልፈልግም። ጽንስ ከሆነ ስለብባት አጨናግፈው ጽንሱ እንዲሰለብ ወይም እንዲጨናገፍ ያደርገዋል። እውቀትም ከሆነ እውቀታችሁ እንዲሰለብ ያደርጋሉ። ሀብት ንብረት ከሆነ ሀብት ንብረት እንዲሰለብ ያደርጋሉ። ልጆችም ከሆኑ አብራን ክርት በማድረግ እንዲሰለቡ ያደርጋሉ። ከእናንተ እንዲሰወሩ ያደርጋሉ። ብቻ ሰላቢ አንደኛው አውድም አጥፋ ነው። ሁለተኛው ሰላቢ ደግሞ እንካፈል ነው። ብቻ ብቻህን አትብላ ነው። አበድሬ ነው፣ ስጠኝ፣ አበድሬኝ፣ ከዛ በኋላ ተውልኝ። ከተበደራችሁ በኋላ ገንዘቡን እ እናንተ እንዳጠይቁት አድርጎ ደግሞ እንደገና በራሳችሁ ገንዘብ ይጋብዛችኋል። ከዛ በኋላ ገንዘብ ይስጠኝ አትሉትም። በጣም ነው የምትቸገሩት። ስለዚህ ከሰላቢ ለመዳን መፍትሄው አንዱ ጸሎት ክፍል ነው፣ ጸሎት ቤት መኖር ነው። ሌላው አስራት በኩራት ማውጣት ነው። አስራት በኩራት ማውጣት ሰላቢ የሚባለው ነገር እናንተ ውስጥ እንዳይገባ ከፈለጋችሁ፣ አስራት በኩራት የወጣበትን ገንዘብ መንካት አይችልም። ሰይጣን አይነካውም። የተባረከ ነው የሚሆነው ገንዘባችሁ እውነት በትክክል በቅንነት የመጣ ገንዘብ ከሆነ ነው እንጂ ናይት ክለብ ከፍቶ ጭፈራ ቤት፣ ቡና ቤት፣ ግሮሰሪ ቤት ከፍቶ አስራት ስለወጣ እግዚአብሔር ይባርኳል ማለት አይደለም። ሰዎችን በውስኪ አራጭቶ አፈነካክቶ አጫፍሮ ቡጊ ቡጊ አስደንሶ ዳንኪራ ዲጄ አምጥቶ እንትን ብሎ አስራት አወጣለሁ ብሎ ማለት ዘበት ነው። እግዚአብሔር አይቀበለውም። እንዲህ አይነቱን ነገር ሸተተኝ ነው የሚለው እግዚአብሔር። እንደዚህ አይነቱን ነገር ከረፋኝ ነው የሚለው አይፈልገውም። እናንተን ነው የሚፈልገው። እናንተ መጀመሪያ ራሳችሁን አስራት አድርጋችሁ ስጡት። ንጹህ የሆነ መስዋዕት ሆናችሁ ቅረቡ። ከእጃችሁ ገንዘብ ይልቅ ከመባው ከአስራቱና ከምጽዋቱ ከዝክሩ፣ ከጸበል ጻዲቁ በፊት እናንተ ራሳችሁ ለእግዚአብሔር ምን ሆናችሁ ቅረቡ። አስራት ሆናችሁ ቅረቡ። በደሙ የተዋጃችሁ ቤዛ የሆናችሁ ኢየሱስ ክርስቶስን ቀርባችሁት ንስሐ ገብታችሁ ቅዱስ ቁርን ተቀበሉ እናንተ ራሳችሁ ስትሰጡ ነው። ከዛ እናንተ ደግሞ እግዚአብሔር የሚጠብቃችሁና የሚሰጣችሁ ነገሮችን የሚጠብቅላችሁ የምትታጠሩት የሚጠብቋችሁ መላእክቶች የሚያግዟችሁም እንደዛ ስትሆኑ ነው። ይቅር አይለምና ታስመረሩት እኮ የተባለው ለዚህ ነው። እግዚአብሔርን በሚፈሩ ሰዎች ዙሪያ ይሰፍራሉ የተባሉት መላእክቶችም ለዚህ ነው። እግዚአብሔርን ስትፈሩ መላእክቶችም በእናንተ ዙሪያ ይሰፍራሉ። ሁሉም መጥቶ ይሰፍራል። ያድናቸውም አለ የሚለው ያድናቸውም አለ ስለዚህ እግዚአብሔርን የሚፈሩ ሰዎች በመላእክት ይጠበቃሉ። ልጆቻቸው በቅንነት በቀናነት ያድጋሉ፣ ለቁም ነገር ይበቃሉ። ትምህርት መጨረስ ብቻ ጥቅም የለውም። ስንቶቹ ትምህርት ጨርሰው በጨዋነት አስተምረዋቸው፣ ልጆቻቸውን ማለት ነው። በጨዋነት ሲባል ገንዘብ ሳይጎልባቸው ምግብ ሳይጎልባቸው ልብስ፣ ሁሉ ነገር ትምህርት ቤት አሪፍ ትምህርት ቤት የሚገራርም ትምህርት ቤት ተምረው ትምህርት ከጨረሱ በኋላ በራቸውን ዘግተው የስልክ ሱሰኛ የላፕቶፕ ሱሰኛ፣ የፖርኖሴክስ፣ የግሎሲብ፣ የምናምን የጭፈራ ቤት፣ የናይት ክለብ አዳማቂ ሆነዋል። ከዚህ ውጤቱ የሚታየው በሂደት ነው። ገንዘቡ የመጣው ገንዘብ ድሃ ተበድሎ፣ ፍርድ ተጓድሎ፣ ሚዛን ተገምድሎ ከሆነ እግዚአብሔር ይፈርዳል እና ከአሁኑ ንስሐ መግባት ያስፈልጋል። ንጹሕ የሆነ ነገር ለልጆቻችን እናቀብላቸው። እኛም ከወላጆቻችን የተቀበልነው እኛም ከወላጆቻችን የተቀበልነው ነው። ምን እንደሆነ ቼክ አድርገን አይተን አጣርተን ነው። አንዳንድ ሰው በተሰለበ ገንዘብ የተገዛን ቤት ይወርሳል። ከእናትና አባቱ በተሰለበ ገንዘብ አቅርብ ያለው ገጠሜ ላይ የዛሬ ሁለት ዓመት አንድ ቤታችንን አሁን ውጭ ሄዳለች። እግዚአብሔር ይመስገን ውጭ ስለሄደች ሳይሆን የምትፈልገው ስለተሳካላት፣ ሁሉ ነገር ተሳክቶላት ውጭ ሄዳለች እና በተሰለበ ገንዘብ ነው ተገዝቶ ቤቱ የተሰጣት አባቷ ቤት ገዝቶ ሸለማት። ግን ሰላማን አላገኘችም። ቤቱ ሰዓት ሲነድ ታየዋለች። ውሻ ሲሮጥ፣ ጅብ ሲሮጥ ነው የምታየው። አባትየው ሰላቢ ነው። መጨረሻ ላይ ኧረ እኔ እንደዚህ እያየሁኝ ነው ስትለው ጊዜ ሽጭውና ሌላ ቤት ግዢ አላት። አባቷ ራሱ እኮ ነው ሰላቢው። አባቷ ሸጣው፣ ሌላ ቤት ገዛች፣ ሰላም አገኘች። ከዛ በኋላ ግን ሊያናግራትም ሊያያትም አልፈለገም። ሽጭው ከዛ ከገንዘቡ ላይ ለኔ ብጮች አብይ ነው ያላት። ሸጠሹ ለኔ ብጮች አብይና ከዛ በኋላ ቤት ግዢበት ነው ያላት። ያ ቃል ማለት ነው ይሄ ሰውዬ ሰላም ይኮ ነው እየሰለበ እኮ ያለ ሰው ያደገ ሰው ነው፣ ሽማግሌ ሰው ነው አባቷ። እኔን አቅርቤዋለሁ። ያንን ገንዘብ ድሃ ካበላችበት በኋላ ቤት ገዛችበት፣ ገዛችሁበት፣ ኮንዶሚኒየም ባለሶስት ሜታ ኮንዶሚኒየም ገዛችው። እንደ እሷ አሁን ሰላም ኑሮ የሚኖር ሰው የለም። ጉዳዩ መንፈሱ ከገንዘቡ ጋር ነው፣ ከግብሩ ጋር ነው። ገንዘቡ የመጣበትን ዓላማ ነው የሚከተለው። ሰይጣን ማለት ነው። እንደዚሁ ደግሞ እውቀት ሰልበው ደግሞ ለልጆቻቸው የሚያመጡ አሉ። እናቶቻችን አባቶቻችን፣ በተለይ አብሾ አፍልሆ ምናም የሚባል ነገር አለ አይደለም፣ ሰልበው ያመጣሉ። የሂጂና የጓደኛሽን የትምህርት ቤት ጓደኛሽን ፀጉር ቆርጠ ሻምጪ ይባላሉ። አንዳንድ ተማሪዎች ጸጉራቸው ተቆርጦ ማን እንደቆረጠው ግን አይገባቸዋል። ከጓደኞቻቸው ጋር ውለው ወይም ደግሞ ዘመድ ቤት ውስጥ ማድሮ ሊሆን ይችላል። ደብተር ደብተር አውሱኝ ይሉና ተማሪዎች ይዋሳሉ አይደለ ምቀኞች ከሆኑ ለምሳሌ እናንተ አንደኛ ሁለተኛ ሶስተኛ እየወጣችሁ ከነበረ የእናንተ ልጅ ልበላት ቆንጂት የእናንተ ልጅ ክላስ ውስጥ ጥሩ ውጤት ካላት ጓደኛዋ የክላስ ጓደኛዋ ምቀኛ ከሆነችባት እናቷ ጸጉሯን አምጨት ትላታለች፣ ወይ ደብተሯን አምጨት ትላታለች። የዛን ሰዓት ወይ እውቀቷ ይሰለባል እውቀቷ ከሆነ የተፈለገው ያቺ ድንዝዝ ትላለች። ነጥቧ ከሆነ ደግሞ ዝቅል የተፈለገው ደብተሯ ትዋሳትና መሀል ደብተር ላይ ቀይ እስክሪብቶ ይጨቀጨቃል፣ ወይ ሰገራ ይለቀለቃል፣ ወይ ደግሞ ገጽ ይገነጠላል፣ ይቦጭረፋል፣ ምናምን በቃ እንደዚያ ነገር አላጋጠማችሁ? በጣም ብዙ ቦታ የምሰማው ነገር ነው። ከዛ ልጅቷ በትምህርቷ ሰነፍ ትሆናለች ማለት ነው፣ ተሰለበ ማለት ነው። እውቀቷ ወይ ደግሞ ስልብናው በውጤቷ ዝቅ እንድትልክ ሀብቱ ይጥፋበት እንደተባለ ሁሉ በትምህርቷ ደደብ እንድትሆን ይችኛ፣ ብቻ አንደኛ እንድትሆን ወይ ደግሞ የእሷን እውቀት አምጣ እና እኔ ዘጠነኛ ክፍል ሁለተኛ ነበር የወጣሁት። ብዙ አጠቃላይ ትምህርት ቤት የተመርኩት እና ስምንተኛ ክፍል ሚኒስትሪ እንዳልፍ ካደረከኝ፣ ወድቄ ማለት ነው፣ እንዳልፍ ካደረከኝ ሊቀመላክ ገብቼ አገለግልሃለሁ ብዬ 89 ዓመተ ምህረት ላይ ሚኒስትሪ አልፌ የካሚካኤል ሰንበት ተማሪ ሆንኩኝ። ትልቁ ይሄ ነው የገባሁበት ምክንያት። ከዛ ጎበዝ ሆንኩኝ እራሱ ሊቀመላክ አለ እንግዲህ። ጎበዝ ያደረገኝ መጀመሪያም እንዳልፍ ካደረከኝ፣ እንዳጠና አይምሮ እንዲከፈት እንዲገባኝ ካደረከኝ ገብቻ አገለግልሃለሁ፣ አልኩት። ገባሁኝ። በጣም ጎበዝ ሆንኩ። ስምንተኛ ክፍል ከዛ አለፍኩ በጥሩ ውጤት ሚኒስትሪ ምስራቅ አጠቃላይ ገባሁ። የእኔን ነው መነግራችሁ። ዘጠነኛ ክፍል የመጀመሪያ ሴሚስተር ላይ ሁለተኛ ወጣሁ። በጣም የሚገርማችሁ ነገር እዛው ምስራቅ አጠቃላይ ትምህርት ቤት ውስጥ በዛው እኔ በነበርኩበት ሰዓት ላይ ከሁሉም ተማሪዎች ነጥብ አንደኛ የወጣ የሚባል በጣም ታዋቂ በጣም አንድ ጊዜ ካነበበ ማይረሳ የተባለ ሰው ነበረ። ስሙ መናገር ይከብደኛል። አውቀዋለሁ አረሳውም እና ሚኒ ሚዲያ ላይ ስንሰራ ምን ስንል ስለ እሱ ነው የምናወራው። በቃ ጎበዝ ነው፣ ዋንጫ ያሸልማል፣ ምናም ይባላል። ውጤቱም ድፍን ነው ያደረገው ፎር ፖይንት ነው የሚባለው በወቅቱ ድፍን ያደረገው ማትሪክም፣ በቃ ሁሉ ነገር ዘጋጋ ማለት ነው። እና እሱን አይተን ነው በወኔ ጎበዝ ሆነን ስናጠና የነበረው አነሳስቶናል። በእርግጥ በወቅቱ ማለት ነው። ዘጠነኛ ክፍል አስረኛ ክፍል አስራ አንድ አብረን ነበር ስንጓዝ የነበረው ከልጁ ጋራ ስፔሻል ክላስ ሁሉ አስረኛ ክፍል ገባው። ያን ጊዜ ከየክላሱ ከአንድ እስከ ሶስት የወጡት ተማሪዎች አንድ ክፍል ተሰባስበው የዘጠነኛ ክፍል ስፔሻል ክላስ፣ የአስረኛ ክፍል ስፔሻል ክላስ፣ የአስራአንደኛም አስራሁለተኛም ስፔሻል ክላስ ነበረ። የተለዩ ተማሪዎች ከአንድ እስከ ሶስት የወጡ ስለሆኑ አንድ ክፍል ውስጥ ያሉት እጭቅ ሲሉ በጣም በቃ ሁሉም ለነጥብ ለውጤት ነበር የሚፎካከሩ እና ለካ በዛ ውስጥም መተት አለ፣ ድግምት አለ። በጣም የሚገርማችሁ ነገር እንዴ መምህራኖቹ ሁሉ ያውቃሉ ይሄንን ነገር። በጣም በሚገርም መልኩ ያ ልጅ ለካ አብሾ ነው የወሰደው። አብሾ ወስዷል። በአብሾ ነው ጎበዝ የሆነው። አንድ ጊዜ ያነበበውን አይረሳም። ሂሳብ በቃ እንደሱ ገና ዘጠነኛ ክፍል ሆኖ የአስረኛ ክፍል የአስረኛ ክፍል ትምህርት ያውቅ ነበረ። በኋላ ነው የሰማሁት በድግምት እንደዚህ እንደሆነ፣ አጎቱ ደብተራ እንደነበረ ምናምን ሰማው። በጣም እንደነገጥኩኝ በወቅቱ ነው እንግዲህ የምላችሁ። እና እንደዚህ ይቻላል እንዲህ ምናምን አለን ያኔ። እኔ ብዙ ግንዛቤው አልነበረኝም ገና ገና ገና ገና ብዙም አልገባኝም ነበርና አስቡት እንግዲህ ዘጠና ዓመተ ምህረት ነው። 89 ላይ 8ኛ ክፍል ነበርኩ። ዘጠና ዓመተ ምህረት ላይ አስረኛ ክፍል ነበርኩና ከዛ በቃ ዘጠነኛ ክፍል ሆኜ በጣም በሚገርም መልኩ እደነቅ ነበር። እንዴት ምን ዓይነት ጥበብ ቢሆን ነው ምን ዓይነት እውቀት ቢሆን ነው እንዴት እንደዚህ ቅጠላ ቅጠል በጥበብ ነው አሉ እኮ እንደዚህ የሚያገኘው ይባላል አራጥም ቶሩ አካል እንደዚህ አትበሉ እንላለን ቀስ እያልን በኋላ ሲገባን ከስንት ዓመት በኋላ ጸበል ያገኘውት ጸበል ላይ ደንዝዞ ፉዞ ሆኖ ዩኒቨርሲቲ ጨርሶ ግራጁዌት ያደረገበት በምን ትምህርት ተነበረው ታሞ ምናምን። አንተ ገሊ ያደለ እንዲያልኩት፣ አዎ አስታወስከኝ አለኝ። አዎ ተስፊሽ ሰላምን አለኝ። ላይብራሪ እንገናኛለን ናውራ ነበረ። አዎ ደህና እንደሚባለው እውነት ነበረ ስለው ጊዜ ምኑ አለኝ። አይ እንደዚህ ኮ ይባልብህ ነበረ፣ ጎበዝ የሆነው በአብሾ ምክንያት ነው፣ እንደዚህ ይባልብህ ነው ስለው ጊዜ ነው እንዲህ። እኔ እንጃ እኔ ታምሜ ነው የገባሁት። እኔ አሞኝ ነው የመጣሁት እና ብዙ አገ ከፍዬ ነው የመጣሁት አለኝ። አያቀብ ጭራሽ እንደዛ ሆኖ እንደመጣ ራሱ ለምን በልጅነቱ ነው ያጠጡት። በጣም በልጅነቱ ስለሆነ ያኔ አብሾ ያጠጡት ቤተሰቦቹ የታመመው በዚህ እንደሆነ አያቀብ እግዚአብሔር ይመስገን። ከስንት ዓመት በኋላ ጸበል ኮ ነው ሰው ልጠይቅ ሲሄድ ኮ ነው አሁን የመምህር ግማ ትምህርት ከገባኝ በኋላ 2006 2007 መጽሐፋቸው የታተመ ጊዜ የመምህር ግማ እና አብሾ አው የእውቀት ወስጄ ነበር ይላሉ ተማሪዎች፣ ግን ወስደህ ነበር ሰው ጊዜ አው ያው ይባል ነበረ። አይ ቤተሰቦችም አው ወስጃለሁ አለኝ። አይ እኮ ጎበዝ፣ በትምህርት ጎበዝ ነበር፣ ግን በስራ ውጤታማ አማነበክ ስለ ጊዜ እባክህ ገንዘብ ያጠፋኝ ወልሽ በሽታ ሸሚ ይችላል የመጣሁት እኔ ከባድ በሽታ ውስጥ ነው ያለሁት፣ ምናምን አይ፣ አይዞህ ትድን አለህ። ግን አብሾው ነው አልኩት። አብሾው ነው አለኝ አው ተዋርሰህ ዋል እኮ ጎበዝ ተማሪ ነበር፣ ሚዲ ሚዲያ ላይ ስናወራልህ እኔ ዜና እንትን ሳነብሉ እኮ በጣም እኮ ስላንተ ነበር የምናወራው ምናምን አልኩት እና ደነገጠ። ክሊክ አደረገ፣ እዛው እናቱ ጋር ደወለ። ማዘሩ ይሄ የሆን እንዲያሳመመኝ ጊዜ ማን አለ አሉት። አንድ ድሮ ትምህርት ቤት ውስጥ የሚያቀኝ የነበረ ያኔ ሲወራብኝ በነበረ ሳት የሚያቅ አሁን ግን የቤተ ክርስቲያን መምህር ሆኗልና እንደዚህ እንደዚህ እንደዚህ ነው አለ። ይሆናል እንግዲህ አብሾም ይሆናል እንግዲህ አብሾ ጋር እንትን ይባላል ልክ ነው አሉት። እና ማዬ እያወቅሽ ነው። እኔ አሁን ነው ትዝ ያለኝ አሉት። ተደፍኖባቸው አሁን ስትል ነው እኔ የመጣልኝ እንጂ ያልመጣልኝም አሉት። እየሰገደ እየቀጠቀጠ እየቀጠቀጠ በኋላ ላይ እዛው ተማሪ ሲቀጠቅጥ ሲሰግድ አብሾኔም ብሎ ተጋለጠለት መንፈሱ። እንደገና ግን ምን አለ እዛው ተማሪዎች መካከል ደሞ በውጤት እሱን ስለበለጣቸው መተት የላኩበት ሰዎች መንፈስም ተጋለጠ። ሰላቢ ነን እውቀቱን ሰልባ አምጣ ተብለን ነበረ። ግን ጀለስ ሆነን ተቀላቀልን። ለምን አልሰለባችሁም ሲባሉ እኛም ራሳችን እኮ እውቀት የሰጠነው እኛም ስለሆነን ናገባ ብለን ጨመር ነው። እንዴት ነው የሚሰልበው? እኛ ራሳችን ሰላቢ ሆንን እንዴ? እኛም እኮ አብሾ ሆነን እኮ ለመንፈሱ እና ሶስት አራት ተማሪዎች ከተፈወሰ በኋላ ራሱ በአይነ ህሊና አይቷቸዋል። ተማሪዎቹ ማን እንደሆነ አውቋቸዋል። ለምን አሳየዋ መንፈሱ ታዩት ተብለዋል። እና ደውሎ እግዚአብሔር ስጥልኝ አብሾ መሆኑ ስለነገርከኝ አመሰግናለሁ ነው ያለ። ምንድን ነው ስልብና አይነቱ ብዙ አይነት ነው። ግን መተት ነው፣ በቃ ዞሮ ዞሮ ሰው ላይ የሆነ ነገር ማድረግ ነው። ወይም ደግሞ የሰው መመኘት ነው፣ ገንዘብ ከፍሎ መስለብ ነው። ሌላው የቡዳ ሰላቢም አለ። የቡዳ ሰላቢ የሚባለው ምን መሰላችሁ? ቤተሰቦች ያላችሁን እቃ የሚያጠፋ ማለት፣ ወይኔ ሲያምርብሽ ይሄ ቀሚስ ስትሉ፣ ሄድ ስትሉ ሽቦ ቡጭቅ ያደርገዋል። እንደዚህ ብላኝ ነበረች ሴትዮ። በቃ ቀሚሱ ከዛ በኋላ አታርጉትም። ተሰለበ ማለት ነው፣ ቀረ ማለት ነው። የእናንተ መሆኑ ቀረ ነው። ሰላቢ ተሰለበ ማለት ከእናንተ እጅ ጠፋ ወጣ ማለት ነው። ብርጭቆም ቆም የሰርጋችሁ ስጦታ። ከዚህ በፊት የቤት ሰራተኛ ተቀጥራ ምን እንዳደረገች ነግሬያቸዋለሁ። የቤቷን እቃ በሙሉ ፈጀችው። የሆነ ብርጭቋ ነሳ። ለካ ጓደኛዋ ነች፣ ቤት ውስጥ ያለውን እቃ በሙሉ የምትሰልብባት። የገዛ ሚዚያው ጓደኛዋ። የሰርጓ ስጦታ በሙሉ ብርጭቆ እንዳለ ተንዶ አለቀ። ሰላቢ ነው። ሲያምር ይሄ ነገር ቆንጆ ነው። ሞባይል ሲያምር ወይም ደግሞ እንትኑ ቲቪው ሲያምር ሲባል፣ ይህን ይበላሻል። ያ የቡዳ ሰላቢ ነው። ምቀኛ ሆኖ ይመጣና ለምን ወደደችው ለምን አስቀናችኋት ልጄን ብሎ ያበላሸዋል ማለት ነው። እና ብዙ አይነት ነገር ማለት ይቻላል። ለማንኛውም ስለነበረ ሰቱ ላይ አምላካችን ስም የተመሰገነ ይሁን። እግዚአብሔር አምላክ ሰላቢ መንፈስን አጠቃላይ መተትን በሙሉ ከኛ ያርቅልን። ስገዱ፣ ጹሙ፣ ጸልዩ፣ ቅዱስ ቆርባን ተቀበሉ፣ አስራት አውጡ፣ ጸሎት ቤት ስሩ። ከዛ ደግሞ የሰውን ነገር አትመኙ። አሚን።